ተመዝግቦ እናገኘዋለን። ዛሬ ይህን ርዕስ የመረጥንበት ምክንያታችን ሁላችንም እንደምናውቀው በየዓመቱ መስከረም ዐሥራ ስድስት ቀንን በኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ደመራ ብለን የቅዱስ መስቀሉን ነገር እንዘክራለን። እነሆ ከዚህ የተነሳ የምንርስ መጠናል በተለይም የመስቀሉ ለመወገዱ የምስራቹ የተረሰው መስቀሉ የተሰወረበት ቦታ በእጣን ጢስ፣ በደመራው ሳር ጢስ አማካኝነት የተገኘው በዚህ ስለሆነ ማለት ነው። ብዙ ታሪክ አልተርክም ብዙ ጊዜ ይኙምና፣ ነገር ግን የመስቀልን ክባት ተወግዷል የሚለውን ለማየት በመጀመሪያ ወገኖችን መስቀልን እናነሳለን። መስቀል በብሉይ ኪዳን እነሆ በእስራኤላውያንም ዘንድ ቢሆን በፋርሳውያንም ዘንድ ቢሆን የወንጀለኞች መቀጫ እንደነበረ ቅዱሳት መጻሕፍት ይናገራሉ። በተለይም እስራኤላውያን ለሞት የሚያበቃውን ኃጢአት የሠራውን ሰው በእንጨት መስቀል ሰቅለው ይገሉት ነበር። በኦሪት ዘዳግም ምዕራፍ 21 ቁጥር 23 ጀምሮ እንደተመዘገበ ማለት ነው። ለሞት የሚያበቃ ኃጢአት ሰርቷል የሚሉትን ሰው በዕጸ መስቀል ላይ ሰቅለው ይገድሉት ነበረ። እንግዲህ መስቀል በብሉይ ኪዳን የወንጀለኞች መቀጫ፣ የኃጢአተኞች መቀጫ ነበረ። ለምንድነው አምላካችን ኢየሱስ ክርስቶስ በመስቀል ላይ የተሰቀለው ስንል እሱ በመስቀል ላይ የተሰቀለው ኃጢአተኛ ሆኖ አይደለም፣ ወንጀለኛ ሆኖ አይደለም። ወገኖች አስተውሉ። እነሆ ኃጢአት ለባሕርዩ አይስማማውም፣ እንከን አይወጣለትም፣ እነውር ነቀፋ አይገኝበትም። ነገር ግን በዕፀ መስቀል ላይ የተሰቀለው በመስቀል ላይ ተሰቅሎ የዲያብሎስን ራስ ራስ ሊቀጠቅጠው ነው ለአባታችን ለአዳም የገባውን ቃል ኪዳን የሰጠው ተስፋ ስለነበረ ያንን ተስፋ ሊፈጽም የዲያብሎስን ራስ ራሱን በእልፈ መስቀል ላይ ተሰቅሎ ሊቀጠቅተው በመስቀል ላይ ተሰቀለ። በዘፍጥረት ምዕራፍ ሶስት ቁጥር አምስት ላይ ካሉ ተመዝግቧል አንዱ ነው። ይህንንም የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ብሎ ቅዱስ ዮሐንስ በመልእክቱ አምጥቶታል። አንደኛው ዮሐንስ ምዕራፍ ሶስት ቁጥር ስምንት ላይ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ የሚለው እባርካች አስገው አዳምና እኛ ልጆቹ በእፅ ምክንያት ገነትን የምታክል ቦታ እግዚአብሔርን የሚያክል አባት አጥተን ይኖር ነበር። በእፅ ምክንያት በእንጨት ምክንያት መፍ በዕጽ ምክንያት የሞተውን በዕጸ መስቀል ሊያድነን የዲያብሎስን ስራ በዕጸ መስቀል ላይ ተሰቅሎ ሊያፈርስ በዕጸ መስቀል ላይ ተሰቀለ የዲያብሎስንም ስራ አፈረሰ እንግዲህ አምላካችን ጌታችን መድኃኒታችን ኢየሱስ ሌላው በምሳሌው መሰረት ሴ በዓላማ ላይ ከናስ የተሠራ እባብን እንደሰቀለና እነሆ ታመው የነበሩት የተሰቀለውን እባብ አይተው እንደዳኑ የነሐስን እባብ እንዲሁ እኛ ደግሞ የዘላለም ሕይወት እንድናገኝ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በእፀ መስቀል ላይ ተሰቀለ። ምሳሌውን ተናግሯል። የዮሐንስ ወንጌል

በሥጋ ማርያም ሞቶ የእኛን ሞት ወስዶ የእሱ ህይወት ለእኛ ሰጠን። በእፀ መስቀል ሕይወት ተሰጠን። ክብሪዶ አምላካችን ህይወት ሊሰጠን እፀ መስቀል ላይ ተሰቀለ። እሱ በእፀ መስቀል ላይ ከተሰቀለ በኋላ እፀ መስቀሉ ተባረከ፣ እፀ መስቀሉ ተቀደሰ። የሚባሉ ችንካሮች ተቸንክሮበታል። አምላካችን ኢየሱስ ክርስቶስ በመስቀል ላይ ከተሰቀለ በኋላ ወገኖቼ መስቀል የዲያብሎስ እና የሰራዊቱ መቀጫ ሆኗል፣ የአዳምና የኛይወቹ መዳኛ ሆኗል። መስቀል የድላችን አለማ ወገን ይኖ አምላካችን የነፃነታችን ንግት ነው። በሰዎችና በእግዚአብሔር መካ በሕዝብና በአሕዛብ መካከል የነበረው የጥል ግድግዳ ፈርሶበታል። በእውነት ፍቅር ተመስርቶበታል፣ ሰላም ተመስርቶበታል። በዕፀ መስቀሉ ተሰቅሎ ማለት ነው። እንሆ ከቀስት ፊት ያመልጡ ዘንድ ለሚፈሩህ ምልክት ሰጠሃቸው ተብሏል።

እግዚአብሔር ለምናመልከው ለእኛ ለኛ አምላካችን እፀ መስቀልን ሰጠን ምልክት አድርጎ ማለት ነው። ስለዚህ በእጸ መስቀሉ አምላካችን ኢየሱስ ክርስቶስ ተሰቅሎ የዲያብሎስን ስራ ከሻለ በኋላ ካፈረሰ በኋላ ሞትን ድል ካደረገ በኋላ የአመፃን መዝገብ ከገለበጠ የቦትን መውጊያ ከሰበረ ነውርን ካንከባለለ በኋላ ነፍሳትን ከሲሆን ከባርነት ቤት ነፃ ካወድ በኋላ እነሆ የፀ ታምራት የሚደረግበት ሆነ። እውራ የሚመሩበት፣ ጎባቆች የሚቆኑበት፣ ለምፃቦች የሚነጹበት፣ ድሙያን የሚፈወሱበት፣ ሙታን የሚነሱበት ሆነ። ግብነት አምራት ማድረግ ጀመረ። ይህን የተመለከቱ ክፎች እፀ መስቀሉ ታአንበራሳደል አይተው እንግዲአሉ እፀ መስቀሉን ሊቀብሩ ተነሱ። አዎ እንግዲህ ወደ ነገሩ ንጣ፣ እፀ መስቀሉን ሊቀብሩ ተነሱ፣ በቅፋት ማለት ነው። የመስቀሉ ጠላቶች፣ የመስቀል እንቅፋቶች፣ የመስቀል እንቅፋት፣ የመስቀል ጠላቶች ተነሱ። ስለዚህ መስቀሉን ቀበሩት። ሰዎች እንዳይድ እንዳይፈወሱ፣ ታምራት እንዳይደረግ ማለት ወደ ሦስት መቶ ዓመት ገደማ መስቀሉ ተቀብሮ ቆየ። ብዙ ታሪክ እየተውን በዚያ ዘመን እንሆ በቁስጥንጥንያ ትኖር የነበረች የንጉሱ የቁስጠንጢኖስ እናት ንግሥት እሌኒ የመስቀሉ ነገር የግን እሳት ሆኖ ያቃጥላት ነበረ። ክርስቲያን ስለነበረች ማለት ነው። አውከጥ የተነሳ መስቀሉን ፍለጋ ከቁስጥንጥንያ ተነስታ ወደ ኢየሩሳሌም ተጓዘች። መስቀሉ ያለበትን ወታ ስትፈልግ ማግኘት በጣም የዚያን ታሪክ እንደሚነግረን ደጋባት ክንያኮስ የሚባል ሰው ነበረ፣ ይባላል። እሱ እኒህ ያለ አንቺ አትርከኒ ሰው ማታን እንዲህ አድርጊ፣ ደመራ ደምሪ፣ ስኔ በእሱ ላይ ዕጣን አድርጊ፣ ከዚያ በኋላ በጣኑ ላይ እሳት ለኮስ፣ ያን ጊዜ መስቀሉ የት እንዳለ ይታወቃል። በዚህም መሠረት ደመራስ ደመረች ደመራ ደመራ ማለት እኮ መደመር ነው፣ መጨመር ነው፣ መሰብሰብ ነው። ይሄ ደመራ ማለት ነው። ሽቶን እንጨቱን አንድ ላይ ማድረግ ማለት ነው። ከዚያ ያተደረገ እጣን ተጨመረበት። በእጣኑ ላይ እሳት ተለኮሰ። ያን ጊዜ የእጣኑ ጢስ በግራ ተሰቅሎ የነበረበት ወልወድ የተሰቀለበት እና አምላካችን ኢየሱስ ክርስቶስ የተሰቀለበት ጻ የበለየት አስቸጋሪ ሆነ። ሁለቱን መስቀሎች በተራ በተራ የወሰለች ትላስ በፊተኞች ሊፈወስ ው ታምራ ሊደረግ አልቻለም። በሦስተኛው ግን በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ መስቀል። ብዙ ሰዎች ተፈወሱ፣ ታምራት ተደረገ። እንግዲህ የመስቀሉን ግባት ተወገደ፣ የእዘ መስቀሉን ተወገደ። ወዳጆቼ ሀገራችን ኢትዮጵያ ደግሞ ደግሞ የአምላካችን የጌታችን የመድኃኒታችን ኢየሱስ ክርስቶስ መስቀል ግማደ መስቀሉ እግዚአብሔር ሲፈጥረው መስቀል አድርጎ በሰራው ተራራ በግሸን ተራራ መስቀል ቅርጽ ባለው እግዚአብሔር አንፈሮ የሚጠራ ቤተ ክርስቲያን በክብር አለ። አዎ መስቀሉ በመስቀል ላይ አለ። ክብር ለአምላካችን ያ ባይ አ እግዚአብሔር ሲፈጥረው ተራራው መስቀል አድርጎ ፈጥሮታል። በዚያ ተራራ ላይ ግማ መስቀሉ በረከቱ ይደርሱ። እንግዲህ የመስቀል ዛሬ የድላችን አርማ የነፃነታችን ምልክት ስለሆነ ምልክቱን በአንገታችን ላይ እናጠልቀዋለን፣ አባቶቻችን ከካህናት እጅ እንስማለን፣ እንባረክበታለን፣ በመስቀል አድርገን እናማትማለን። በቤተክርስቲያናችን አቅርና ቅጥር ቡልራት ላይ መስቀሉ ከፍ ብሎ ይውለበለባል። ን ያደለን አምላካችን እኛረት ስ ጋ ይ እግዚአብሔር ራሱ ሲፈጥረን መስቀል አድርጎ ፈጥሮናል። ሰው መስቀል ነው። ተፈጥሮ መስቀል አሁናችን ቆመን እጆቻችንን ወደ ቀኝና ወደ ግራ ብንዘረጋ እግዚአብሔር ራሱ እኛን የፈጠረን መስቀል አድርጎ መስቀል አድርጎ ፈጥሮናል። እባካችሁ አንድ ነገር ብንመለከት ወዳለው ዜራ ግድ ስለሚል እስራኤላውያን በግብጽ ከባርነት ቤት ነጻ ወጥቶ ወደ ምድረርሱ ወደ ከናን ሲጓዙ በመንገድ ላይ አማሌቃውያን ገጠማቸው ያን ጊዜ እንዲህ ሆነ ይላል። ሙሴ እጆቹን በመስቀል ቅርጽ ዘርግቶ ይቆም ነበረ ይላል። ሙሴ እጆቹን ወደ ቀኝና ወደ ግራ ዘርግቶ በተራራው ላይ ሲቆም እስራኤልማንት ያደርጉ ነበር ይላል። መስቀል ወደ አ በቀኝ በግራ ሆን በግር አድርጎ የሙሴ ልጆች ይደግፉ ነበር ላ የሙሴ እጆች መስቀነንይዘር እስራኤል ግት ያለሉ ማለት ይ ምሳሌ ነበር። አስተውሉ። እስራኤላውያን የአዳምና የኛ ልጆቹ ምሳሌ፣ ሙሴ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ፣ የሙሴ የተዘረጉ እጆች፣ ክርስቶስ እጆቹን ዘረጋ። አማሌቃውያን የዲያብሎስና የሰራዊቱ ምሳሌዎች ናቸው። ያን ጊዜ አማለቃውያን በሙሴ የመስቀል ቅርጽ እጆች ግን እንደተደረጉ ዲያብሎስና ሰራዊቱን አምላካችን ኢየሱስ ክርስቶስ በዕፀ መስቀል ላይ ተሰቅሎ ድል አድርጓቸዋል። ክብር ለአምላካችን ይሁን። በዘጸአት አስራ ሰባት ቁጥር ስምንት እስከ ፍጻሜ መራቱ የታሪክ ተመስግባል። እንግዲህ እኛ የኢትዮጵያ ኦርቶዶክሳዊ ተዋህዶ ቤተክርስቲያን ልጆች ምልክቱ ላይ ችግር የለብንም። አሁን ምልክቱን ብቻ አይተን እናድርፍ አልፈልግም። ዛሬ መልእክቱን አብረን እናይ። መስቀል ምልክት ብቻ ሳይሆን መልእክትም አለው። አሁን አንዳንዶቻችን ወቻችን ጋር መልእክቱን መልእክቱ የለ የመስቀል መልእክት ምንድን ነው? እነኚህን በአጭሩ እናያለን። እዚህ አንተቀልለዋለን ወገሮች፣ አስሰውነው የመስቀል መልእክት ምልክቱን ከመልእክቱ ጋር አብሮ ይዞ መጓዝ ያስፈልጋል። ምልክቱ አይተነዋል። መልእክቱ ምንድን ነው? የመስቀል መልእክት ትሕትና ነው። እራስን ዝቅ ማለ፣ መታዘዝ አምላካችን፣ ጌታችን መላታችን ኢየሱስ ክርስቶስ እስከ መስቀል ሞት ድረስ ታዞ አሳየን ንስስራ ለት ከቁሎስልስ እንደተቀመጠን እሱ የባሕሪ አምላክ እኮ ነው። የኃያላን ኃያል፣ የጌቶች ጌታ፣ የአማልክት አምላክ፣ የነገሥታት ንጉሥ ነው። ግን በትሕትና ለመስቀል ሞት የታዘዘው ለእናቱ የታዘዘው አትደግ የደቀ ዝነኞች ስመቅሮች ታዋቂዎችን ብንሆን እባካችሁ የመስቀሉ መልዕክቱ ትህትና ነው። ትተወች ሆ የመስቀሉ የመስቀሉ ጊዜ አምላካችን ያንዱ ሁሉ መከራ ተቀበለ፣ ያንዱ ሁሉ ስቃይ ተቀበለ። መስቀል ተሸክሞ እየተንገላታ ወጣ። ስጋው አልቆ አጥንቱ በረዶ እስኪመስል ድረስ ደም እየነጠበ ሲገረፍ ታቅስ ሲቸነከር ታቅስ ነው ስለዚህ መስቀል ትዕግስት ነው። በመከራ መታገስ፣ በፈተና መጽናት። የመስቀል ወዳጆች ታጋሾች ናቸው።

የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏል በቃ ይሄ ነው መልእክቱ ትዕግስት ነው በትዕግስት እንድንመላለስ እግዚአብሔር ሁላችሁን ነው ይወዳል ሌላው የመስቀል መልእክት ምንድን ነው ስንል የመስቀል መልእክት ለኀጢአት ሞቶ ለጽድቅ መኖር ነው ለስጋ ስራ እንደ ሙት መሆን ለጨለማ ሥራ እንደ ሙት መሆን፣ ለጽድቅ ሕያው ሆኖ መኖር፣ ለበጎ ስራ እግዚአብሔርን ደስ ስለሚያሰኘው ሥራ ሕያው ሆኖ መኖር፣ ለኃጢአት ግን ሙት መሆን ሞተን እርሱ ራሱ የመስቀሉ መልእክት ምንድን ነው? ለኃጢአት ምሞት ለጽድቅ መኖር ነው። ሶስተኛው አራተኛው የመስቀሉ መልእክት ምንድን ነው? ይቅርታ ነው። ይቅርባይነት ነው። አምላካችን በመስቀሉ ላይ ያስተማረን ምንድን ነው ስንል ይቅርታ፣ ለሰቀሉት፣ ለቸነከሩት እነዚህ ላሰቃዩት፣ ለጠላቶቹ እምነት ለመነ አባቶ ወይ የሚያደርጉትን አያውቁምና ይ በቃስወራቶ እንግዲህ በመስቀል የምናምን ክርስቲያኖች፣ መስቀል የምንወድ ክርስቲያኖች፣ መስቀል የምናከብር ክርስቲያኖች የይቅርታ ሰዎች መሆን አለብን። ቂምን አርግሰን ለበቀል እየተጣደፍን መስቀልም እናከብራለን፣ መስቀልን እንወዳለን፣ በመስቀል እናምናለን ብንል ትርጉሜን ነው አልገባንም። ልባ ብቻ አሁን እባካችሁ እግዚአብሔር ይቅር ባይ ልቡና ለሁላችንም የሚሰጠን። በይቅርታ ነው በዓሉ መከበር ያለበት። በጠብ አይደለም፣ በቂም በበቀል አይደለም። የመስቀሩ መልዕክት የመስቀሩ ትምህርት ይቅርታ ነው። የመጨረሻው የመስቀሩ መልዕክት ፍቅር ነው ካችን ፍቅሩን የገለጠው በእፀ መስቀል ላይ ተሰቅሎ ነው። የፍቅር መልእክት እኮ ነው መስቀል፣ የፍቅር መልእክት እስከ ሞት ድረስ በመታዘዝ እሱ ስለኛ ነፍሱን አሳልፎ ሰጥቷልና ፍቅርን በዚህ አውቀናል እንዳለ ቅዱስ ዮሐንስ። ስለ ፍቅር ሙሴ በመጻሕፍቱ ጽፏል፣ ዳዊት በመዝሙራቱ ዘምሯል፣ ነቢያት በትንቢት ተናግረዋል።

አንደኛ ዮሐንስ ምዕራፍ ሦስት ቁጥር አስራ ስድስት ጀምሮ ነው የሚለው። እርሱ አለ ስለ እኛ ነፍሱን አሳልፎ ሰጥቷልና ፍቅርን በዚህ አውቀናል፤ እንግዲህ እያንዳንዳችን ደግሞ ስለ ወገኖቻችን ራሳችንን አሳልፈን ልንሰጥ ይገባል። አንዱ አንዱን አሳልፎ የሚሰጥበት ጊዜ ነውም። የመስቀሉ መልዕክት ግን ለሌላው ታልፎ መሰጠት ነው እንጂ ሌላውን አሳልፎ መሰጠት አለኛ። ወንድ ወንድሙን አሳልፎ እየሰጠ ነው። ወገኑ ወገኑን አሳልፎ እየሰጠ ነው። እባካችሁ መስቀሉ ላይ ግፎቹ አመድ ነው የደፉት፣ ቆሻሻ ነው የደፉት፣ ጥራጊ ነው የደፉት። ዛሬ አንዳንዶቻችን መስቀሉ ላይ የጸብ ቆሻሻ እየደፋን ነው። የመለያየት፣ የመበላላት፣ የመጠላላት፣ የመነካከስ ጥራጊ ቆሻሻ እየደፋን ነው። ያለ ነው ይሄ

ወገኖቼ ከዚህ በላይ ከዚህ በላይ መብራት ያለበት የኛ ህይወት ነው፣ ፍቅራችን። ደመራው እየበራ ነው። በየዓመቱ በየዓመቱ ይበራል። ፍቅራችን የታለ? ሰው ል ያቀ ብርሃናችሁ በሰው ፊት ይብራ። ሁላችን የምናቀ የፍቅራችንን ብርሃን እግዚአብሔር ያብራልን። እንደ ንግሥት ዕሌኒ መስቀል የምንፈልግ እንጂ መስቀል የምንቀብር አድርገን አሁንን ልበል አንዳንዶቻችን፣ መስቀሉን በክፉ ስራችን፣ በኃጢአታችን በመደላችን ቀበል በእኛ ዘር ይሄ አይደረግ። እኛ ኢትዮጵያውያን፣ በተለይም የኢትዮጵያ ኦርቶዶክሳዊ ተዋሕዶ ልጆች የመስቀሉን ብርሃን እያበራን በዓለም እንደምንታየው ተሰደ በመጣለበት በባይዳ ሀገር እንኳን ይገርማል። ሰዎች በዚህ ሲያልፉ ያሉ እኮ ምንድ ነው የሚሰሩት እነዚህ ሰዎች ይላሉ። ይሄ እኮ ትልቅ ነው። ግን ከፍቅር ጋር ሲሆን፣ ከትህትና ጋር ሲሆን እግዚአብሔር በበዓላችን ይደሰታል። በእውነት የደመራው ችቦ በየዓመቱ በእሳት ተለኩሶ እንደሚቃጠልና እንደሚበራ እኛም በፍቅር እንድንቃጠልና እንድንበራ ሁላችንን ይርዳን። የመለያየቱን ጨለማ አስወግዶ የፍቅርን ብርሃን ለሁላችን ያድለን። የመስቀል እንቅፋት ተወግዷል። የመስቀል እንቅፋት ከመሆን ያድልን። እግዚአብሔር የሁላችንን መጨረሻ ያሳምርልን።